እስመ አንተ ትባርኮ ለጻድቅ አንተ ጻድቁን ትባርከዋለህና በስመ አብ ወወልድ ወንፈስ ቅዱስ አዱ አምላክ አሜን በዓለም ላይ የምትኖሩ ኦርቶዶክሳን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ ወር በገባ በሃያ ስድስት በየወሩ አቡነ ሐብተ ማርያም ብላ ቤተ ክርስቲያን ለጻድቁ ስያሜ ሰጣ እግዚአብሔር ያከበራቸውን እግዚአብሔር የጠራቸውን እግዚአብሔር የመረጣቸውን በተጋድሎ ያለፉትን ዓለሙን የናቁትን ድምፃ አራዊቱን ጸባጋኑትን ታግሰው ፍቅረ ቢዝ ፍቅረ እግዚአብሔርን ያው ይዘው ተጉዘው አንዳንዶቹ በመሰወር አንዳንዶቹ ደግሞ በሞት ያለፉትን ቅዱሳን በሙሉ ከአንድ እስከ 30 በዓላትን ሰጣ። 365 ቀናትን ካከበራቸው ከክርስቶስ ጋር ከእናቱ ቅድስት ድንግል ማርያም ከመላእክት ከጻድቃን ከሰማዕታት ጋር በዓላትን ታከብራለች። በዚህ በሀያ ስድስት ጻድቁ አቡነ ሐብተ ማርያም ብላ ታከብራለች። ይህን መዝሙረኛው ልበ አምላክ ዳዊት በመዝሙር አምስት ቁጥር አስራ ሁለት ላይ እንደዚህ ይለናል። እግዚአብሔር ጻድቁን ይባርካለ አንተ ጻድቁን እስመ አንተ ትባርኮ ለጻድቅ ጻድቁን አንተ ጻድቁን ትባርከዋለህ። የሚገርም ነው። ወተባርካ ክሊል አመተ ምረተ ካለ ልባ መላክ ዳዊት አመታትን፣ ዘመናትን፣ ቀናትን በዓላትን አንተ ትባርካለህ አንተ ታከብራለህ። ዘመን መለወጫ ብለን ልደት ብለን ጥምቀት ብለን ፋሲካ ብለን እንድናከብር በዓላትን ባርከህ የምትሰጠን አንተ ነህ ይልና ልበ አምላክ ዳዊት። አሁን ደግሞ እስመ አንተ ትባርኮ ለጻድቅ ጻድቁን አንተ ትባርከዋለህ። ጻድቃንን ጻድቁን በባረከበት ቡራኬው እኔንም እናንተንም እንዲባርከን የአምላካችን የዚያ መልካም ፈቃድ ይሆንልን። ምንድን ነው የሚለው? ስምህንም የሚወዱ ሁሉ በአንተ ይመካሉ። ማንን ስምህን የሚወዱ ሁሉ የማንን የእግዚአብሔርን ስም። አባ ጊዮርጊስ ዘጋስጫ ዘጋስጫ ኢየሱስ ክርስቶስ ጦመ ስም ለዘይፅዎ ስሙን አምኖ ለሚጠራው የኢየሱስ ክርስቶስ ስሙ ኢየሱስ የሚለው ጣፋጭ ነው። መድኃኔ ዓለም የሚለው ጣፋጭ ነው። ክርስቶስ የሚለው ጣፋጭ ነው። ስሙን አምኖ ለሚጠራው። አዎ፣ ጦመ ስም ለዘይፅዎ ስሙን፣ አዎ፣ ለሚጠራው ስሙ ጣፋጭ ነው ይልና ኢየሱስ ክርስቶስ ስብስተ ሕይወት ለዚ ይበሉ፣ አምኖ ለሚበላው የሕይወት ምግብ ነው፣ የዘላለም ምግብ ነው። እሱም በዮሐንስ ወንጌል ምዕራፍ ስድስት ላይ አባቶቻችሁ በተውት እንደሞቱት ያለ ምግብ አይደለም። እኔን ስትበሉ፣ እኔ በእናንተ እናንተ በእኔ ለዘላለም ትኖራላችሁ። ምንድን ነው ያለው? ስጋኔ የበላ ደምን የጠጣ ከእኔ ጋር ይኖራል፣ እኔም ደግሞ ከእርሱ ጋር እኖራለሁኝ አለ። ይህንን ነው የተናገረው። ስለዚህ ሕብስተ ሕይወት ለዘይበልዎ አምኖ ለሚመገበው ዘላለማዊ መግቦት ነው ይልና፣ ጽዋ ሕይወት ለዘይሰቴው ማን ኢየሱስ ክርስቶስ ኢየሱስ ክርስቶስን አምኖ ለሚጠጣው የሕይወት መጠጥ ነው ይለናል። ለዚህ ነው እንግዲህ ምን አለ? ስምህንም የሚወዱ ሁሉ በአንተ ይመካሉ። ለምን አንተ ጻድቁን ትባርከዋለህና ይላል እግዚአብሔር አምላክ ሁላችንን እንዲባርከን መልካም ፈቃዱ ይሆን። ለካም አብርሃምን በኦሪ ዘፍጥረት ብራፍ 15 ላይ ምን አለው? ወበዘርእከ ይትባረኩ ኩሎም አይዛ በምድር አንተ ተባርካል፣ በአንተ ደግሞ የምድር ነገሥታት ይባረካሉ አለ ይባረካሉ አለ። ለካም እግዚአብሔር አብርሃምን ሲባርከው ነው ሁሉ ነገር የሞላለት ለካም ይሳቅን እግዚአብሔር ስለባረከው ነው። ወደ አባቱ የታዘዘው ለካም ያይቆብ ሁሉ ነገር የተሳካለት እግዚአብሔር ስለባረከው ነው ማለት ነው። ይቀጥልና አቤቱ እንደ ጋሻ በሞገስ ከለልህኝ ይላል። እግዚአብሔር አምላክ ሁላችንም ጋሻ እንዲሆንም መልካም ፈቃዱ ይሆንልን። ይህ ነው የሚናገረው። እንግዲህ አንተ ጻድቁን ተባርከዋለህ። አዎ። ጻድቅ ማለት እውነተኛ ማለት ነው። በእውነት የሚኖር ስለ እውነት የሚጓዝ እውነትን የሚናገር እውነትን የሚያስብ ማለት ነው። ጻድቅ ማለት የተለየ ማለት ነው። ከኃጢአት የተለየ ከአመፃ የተለየ ከፍቅረ ነዋይ የተለየ ከፍቅረ ሲመት የተለየ ከፍቅረ ጸብ የተለየ ጸብን የሚወዱ ሰዎች ስላሉ ከነሱ የተለየ ይልቁንም ደግሞ ከዓለም ባህሪ የተለየ ከሚታዩ ሰዎች ተወልዶ ከሰዎች ባህሪ ለየት ያለ ምድራዊ ሰው ሆኖ እንደ ሰማያዊያን መላእክት በምስጋና የሚኖር ቀኑንም ሌሊቱንም እግዚአብሔር በማመስገን የሚኖር ጻድቅ ማለት አንተ ጻድቁን ትባርከዋለህ። እግዚአብሔር ያልባረከው ጻድቅ ሊሆን አይችልም። እግዚአብሔር የባረከው ሁሉ ደግሞ ሁሉ ይሳካለታል። ይህን ምን አለ ልበ አምላክ ዳዊት፣ እስመ አንተ ትባርኮ ለጻድቅ፣ ደግሞ አንተ አይሰርኮ ለእቡይ። ክፉውንም አንተ ታስረዋለህ፣ አመፀኛውንም አንተ ታስወግደዋለህ። ጻድቁን ደግሞ ተባርከዋለህ። አዎ ትባርከዋለህ። ትቢተኛውን ታወርደዋለህ፣ ትሑቱን ደግሞ ከፍ ታደርገዋለህ። የተራቡትን ትመግባለህ፣ የጠገቡትን ደግሞ አዎ ታስወግዳለህ። አለ አንተን ተስፋ የሚያደርጉትን እነሆ ትጎበኛቸዋለህ፣ በአንተ የማይታመኑትን ደግሞ ታስወግዳቸዋለህ። አለ ልብ አዎ እስመ አንተ ትባርኮ ለጻድቅ ጻድቁን አንተ ትባርከዋለህ። እግዚአብሔር ጻድቅን የሚባርክ አምላክ ስለሆነ ማለት ነው። ይህንን ነው የሚነግረን። ስለዚህ ዛሬ ሐብተ ማርያም በሀያ ስድስት ወራዊ መታሰቢያ አባ ሐብተ ማርያም ነው። አባቱ ፍሬቡሩክ እናቱ ዮስቲና ሀገሩ ኢትዮጵያ። ኢትዮጵያ ሀገረ እግዚአብሔር፣ አዎ ኢትዮጵያ ሀገረ እግዚአብሔር ናት። በኢትዮጵያ አዎ እነሆ ሁለት አይነት ቅዱሳን ጻድቃን ይኖራሉ። አንድ በስደት የመጡ ጻድቃን ቅዱሳን፣ ሁለት ደግሞ ኢትዮጵያዊ በቀል የሆኑ እንደነ ተክለ ሃይማኖት ያለ እንደነ አቡነ ሐብተ ማርያም ያሉ ደግሞ ይልቁንም ደግሞ እንደ ቅዱስ ያሬድ ያለ ከመላይክት ጋር የዘመረ ምድራዊ መላክ አልቦ እምቅድሜሁ አልቦ እምድኅሬሁ፣ ከሱ በፊትም የሌለ ከሱ በኋላም የማይኖር የቤተ ክርስቲያን ማኅቶት አንድም ማኅቶት ቤተ ክርስቲያን እንደ ቅዱስ ያሬድ ያለ ሊቅ ኢትዮጵያ ማህፀነ ለምለምናት ይልቁንም ደግሞ እንደነ ተክለ ሃይማኖት ያለ አዎ ይልቁንም ደግሞ እንደነ አቡነ ሐብተ ማርያም ያሉ እንዲህ አይነት ቅዱሳን የበቀሉባት ሃገር እንደና አቡነ አሮን ያ ያሉ ፀሐይን ባለችበት የሚያቆሙ አዎ፣ አንበሳን ደግሞ የሚገዝቱ እንዲህ አይነት ቅዱሳን ያሉባት ሀገር ሀገረ እግዚአብሔር ኢትዮጵያ አዎ ይልቁም ደግሞ ወደድናት አየናት እያሉ ቅዱሳን የመሰከሩላት ሀገር ሀገረ እግዚአብሔር፣ ቅዱሳንን ተቀብላ ያስተናገደች እንጂ የአንዱን ቅዱስ የአንዱን ሰማይት እንኳ አንገት ያላስቆረጠችና እና አንዱንም ያላሳደደች ስደተኞችን ተቀብላ ያስተናገደች ሀገር ኢትዮጵያ። እንግዲህ ከነዚህ ቅዱሳን መካከል አንዱ አቡነ ሐብተ ማርያም እናቱ ይህ ዓለም ለምን በማለት ወደ ገዳም ገብታ ነበር ይላል። ወደ ገዳም ገብታ እየጸለየች አምላክ ወይ ፍቀድልኝ፣ በዚህ እንድኖር እያለች ድምፅ አራዊቱን ጸባጋኑትን ታግሳ በገዳም እያለች ይላል። በአንድ ባህታዊ ተመስሎ የእግዚአብሔር መላክ ወደ አጠገቧ ሄደ ይላል። አዎ አብሜሌክን ያጽናና መላክ ከ66 ዓመት በኋላ ኢየሩሳሌም ጠፍታ ሲደነግጥ ከድንጋጤው እንዲመለስ ከባሮክና ከኤርምያስ ጋር በተለያየ መልኩ አገናኝቶ ከሰባ ዓመት በኋላ ስደተኞች ከባቢሎን ወደ ኢየሩሳሌም እንዲመለሱ ያደረገ ታላቅ መልአክ እናቱን ገዳም ውስጥ ገባና አናገራት ይላል። ይልቁንም ደግሞ የቅድስት ድንግል ማርያምን እናት ሐናን አዎ ያጽናና ያ መልአክ አናገራት። በምትጸልይበት አንድ ባህታዊ ደግሰው አዎ ገድሉ ትሩፋቱ የበዛ ይልቁንም ደግሞ እንደ መላእክት ክንፍ የጸጋ ክንፍ የሚሰጠው ልጅ ትወልጃለሽ። ስለዚህ ለአንቺ ገዳም አይደለም ተሰጦሽ፣ ተመልሰሽ እጅና ልጅሽን ትወልጃለሽ። እግዚአብሔር አዎ ዘኢትሊያል ክብሩ ከከዋክብት ከፀሐይ ከጨረቃ ከነዚህ ሁሉ ክብሩ ከፍ የሚል ከመላእክት ዝቅ ከሰው ልጆች ከፍ ያለ ክብሩ ልጅ ተወልጃለሽ ይልቁንም ደግሞ እሱ አዎ ምድራዊ መላክ አባ ሐብተ ማርያም የሚባል ይልቁንም ደግሞ ገድሉ ትሩፋቱ ጸሎቱ እምነቱ ለኢትዮጵያ ሕዝቦች ብቻ ሳይሆን ለዓለም አይ ጠንቱና ገሉ ጸሎት የሚተርፍ ልጅ ትወልጃለሽ እና ከዚህ ከገዳም ተመልሰሽ ወደ ትዳርሽ። በነገራችን ላይ ብዙ ቅዱሳት አንስት ከጫካ ወጣው ከገዳም ወጣው እንደገና እንዲወልዱ እግዚአብሔር ፈቃዱና ብዙ ቅዱሳን አበውም እንደዚሁ ወደ ገዳም ከመነኑ በኋላ አይ አንተ ልጅ ትወልዳለህ አንቺ ልጅ ትወልጃለሽ እያለ እግዚአብሔር ገዳም ለመግባትም እግዚአብሔር ሲፈቅድ ስለሆነ ማለት ነው። አዎ ሰው ሰው ገሎ ጫካ ሊገባ ይችላል። ወደ ጽድቅ ገዳም ለመሄድ ግን እግዚአብሔር ሲፈቅድ ነው ማለት ነው። እግዚአብሔር ሲወድ ነው መንኩሶ ጻድቅ ሆኖ እግዚአብሔር ማገል ማገልገል የሚቻለው ማለት ነው። ወደ ቤትሽ፣ ወደ ትዳርሽ፣ ወደ ባልሽ ተመለሽ አላት። ተመለሽ ምንድነው? በዓለም የሚነገር በአጸደ ሥጋ በአጸደ ነፍስ የሚያማልድ በዓለም ክብሩ ምንድነው የሚለው በምጸልይበት አንድ በአንድ ባህታዊ ደግ ሰው ገድሉ ትሩፋቱ በዓለም የሚነገር ገድሉ ትሩፋቱ አሁን እንደምናየው ማለት ነው። መቼም ዛሬ አሁን ሐብተ ማርያም ገድል ማይጠንቱ ጸሎቱ ጸበሉ የማይነገርበት የለም። ስለዚህ ምንና ያላት ባህታዊ ተመስሎ መላኩ ማለት ነው። ደግ ሰው ገድሉ ትሩፋቱ በዓለም የሚነገር በአጸደ ሥጋ በአጸደ ነፍስ የሚያማልድ የሚገርም ነው እንደ ጸጋ ክንፍ የሚሰጠው ልጅ ተወልጃለሽ። ወደ ቤትሽ፣ ወደ ትዳርሽ፣ ወደ ባልሽ ተመለሽ አላት። ይህን ነው ያለው። ግዴታ ነው መቼም እግዚአብሔር መላእክቱን ልኮ ካናገረ ከገዳም ወጥቶ ተመልሶ ወደ ተረ መመለስ የብዙ ቅዱሳን ሕይወት እዚያ ጋር ላይ ነው ያለው ማለት ነው። አጋር የተባለች ከአብርሃም ጋር ሳራ በአንድ ወቅት የኔ ይሁን ያንተ ይሁን አልታወቀም ልጅ አላገኘንም ና ምናለት ችግሩ የኔ ከሆነ እስኪ ከሰራተኛ ውረድ አለች ና ጋበዘችው አብርሃም የዋ ስለሆነ አጋር ከምትባለው ሰራተኛው ጋር ተኛ ጸነሰች ስፀንስ ሳራ ዘወር አለችና አቃለለች ብላ ጠላቻት እና ለአብርሃም ነገረችው አብርሃም ምና ላይ ሰራተኛሽ በፊትሽ ናት በእጅሽ ናት ማኖርም ማባረርን ትችያለሽ አላት በዚህ ጊዜ አስወጣቻት ነው የሚለው ችኩሎች ናቸው ሴቶች ስታስወጣት ምድረ በዳ አሸዋው ከሚቃጠልበት በረሃ ላይ ወርቃ ሳለ ቅዱስ ገብርኤል ሄደና የምትወልጂው ልጅ በራሱ ነገድ አው ትልቅ ዘርና ትልቅ ኃይል ያለው ነውና፣ ተመለሽ እና በዚያው በአብርሃም ቤት ሆነች ውለጁ አለና የእግዚአብሔር መልአክ አጋርን አጽናንቶ ወደ ቤት ሲመልሳት፣ የሳራንም አእምሮ አስተካክሎ በፍቅር እንድትቀበላት አደረገ። ክብርና ምስጋና ለመድኃኔዓለም። ሚል መጀመሪያ ውጭልኝ አለቻት፣ ሂጂልኝ አለቻት። አላቃለለቻት አቃለለችኝ አለች። አጥላላችን ናቀች። እሷ ስላረገዘች እኔ ሊስ አይደለኝ ብላን አብርሃም ስትነግረው አብርሃምን ለመመዘን ነው። ምን ይላል ብላ ሰራተኛሽ በእጅሽ ናት፣ ማኖርም አባራርም ትችያለሽ። የእኔ ሰራተኛ በእኔ እጅ ውስጥ ነው ያለው። ያንቺ ሰራተኛ በአንቺ እጅ ውስጥ ነው ያለችው። ስለዚህ ውጭ ማለት ትችያለሽ፣ ማኖርም ትችያለሽ። ያንቺ ነው። ሁሉም ከአንቺ ነው የመጣው አላት። በዚህን ጊዜም ወዲያውኑ በችኮል አባረረቻት። ህዳ ምድረ በዳ በወደቀችበት ቅዱስ ገብርኤል ከወደቀችበት አንስቶ ወደ ቤት አመጣት። የወደቁትን ያንሳልን። ታላቁ መላክ ቅዱስ ገብርኤል አመጣና ወደ ቤት አስገባት። የሳራንም ህይወት ለወጠና ወደ ነበረችበት እንድትመለስ ወደ ፍቅር፣ ወደ ሰላም እንድትመለስ አደረገና በዚያው የቱና እስማኤልን ወልዳለች ማለት ነው። ስለዚህ ምን አለ? ሂጂ ከገዳም ወደ ቤትሽ ተመለሻላት መላክ፣ ሂጂ የአለና ባለቤቷም ከውጭ አበባ ይዞ እንዲቀበላት አደረገ የት ከረምሽ ነው የት ነበርሽ ሳይል በእግዚአብሔር ቸርነት እንደሄደችና በእግዚአብሔር ቸርነት እንደተመለሰች አውቆ ንጽሕናዋ ቅድስናዋ እንዳለ አውቆ እንዲቀበላት ቅዱስ ገብርኤል አደረገ ተቀበላት፣ ይላል። በዚህን ጊዜ አቡነ ሐብተ ማርያም ነሐሴ 26 ቀን ተጸነሰ፣ ግን ግንቦት 26 ቀን ተወለደ ይለንና ባደገ ጊዜ አንድ ቀን ቤተ ክርስቲያን ከእናቱ ጋር ሄዶ እግዚኦ መሐረነ ክርስቶስ የሚባለውን ቃለ እግዚአብሔር ቄሱ ሲናገር ምዕመናን ሲቀበሉ ይሰማል። ጆሮውን እግዚአብሔር ከፈተለት። እግዚአብሔር ጆሮን ካልከፈተ መልካሙን ነገር ማዳመጥ አይቻልም። መልካሙን ነገር ማዳመጥ የምንችለው እዝነ ልቡናችንን እግዚአብሔር እስኪከፍተው ነው። እዚህ ጋ ላይ ያለው ቁርበት ስለረዘመና ስላጠረ አይደለም። ውስጥ ላይ ያለው እዝነ ልቡና ማዳመጥ ከቻለ ነው ሁሉን ነገር መስማት የምንችለው። ድንግል ታጸንን መንገረ ከርሳ ወተሰም ስባተ መላይክት። እመቤታችን ወደ ማህፀማ ወደ ሆዷ ዝቅ ብላ ታዳምጥ ነበር፣ የመላይክትን ዝማሬ ትሰማ ነበር ይላል። አያችሁ ስለዚህም እግዚኦ መሐረነ ሲባል በጆሮ ሰማ። የሚመራኑንም አቀባበል ተመለከተ። በዚህን ጊዜ ምንድን ያለው ይህች ጸሎት በጎ መልካም ጸሎት ናት፣ ዓለም ከክፉ ምኞትና ከክፉ ሀሳብ ከገሃነመ እሳት ይድንባታል ብሎ ሌሊትና ቀን ሀያ አራት ሰዓት እግዚኦ መሐረነ ክርስቶስ እያለ ይጸልይ ነበረ። እንዲህ አይነት አይምሮ ያድለን መድኃኔዓለም። እግዚኦ መሐረነ ክርስቶስ እያለ ይጸልይ ነበረ። ሌሊትም ቀንም ሀያ አራት ሰዓት በ ይጸልይ ነበረ ይላል። ይህንን ጸሎት ነው እንግዲህ ሌሊትም ቀንም እየጸለየ አዎ ኖረ። ይህ ብቻም አይደለም። አራቱን ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህን ወንጌላት ያነብ ነበረ። እኛ አሁን ምንድን ነው የምናነበው? ቲክቶክ፣ ዩቲዩብ፣ የተለያዩ ነገሮችን ልብ ወለድ እናነባለን። ከዚህ ጻድቅ የምናየው ግን አራቱን ወንጌል ማቴዎስን ሉቃስ ዮሐንስ ማርቆስ እነዚህን አራቱን ወንጌላት ያነብ ነበር። በቃ እነዚህን ሲያነብ ነው የሚሆነው እኛን የሚወት እግዚአብሔር ያደርግልን። እግዚአብሔር አንደኛው የዚህ ሰው ትልቁ ህይወቱ ጸሎት ነው። ጸሎት፣ ሌሊትም ቀንም እግዚኦ መሐረነ ክርስቶስ ሀገራችን ማር፣ የኢትዮጵያን ማር እያለ ለሀገሩ የጸለየ ታላቅ ደብረ አስቦ ደብረ ሊባኖስ በታች እዚያ ታላቁ ገዳም ላይ ሆኖ እዚያ የድምፅ አራዊቱን እና ጸባ ጋኑንተን ታግሶ ይጸልይ ነበር ይላል። አንዱ መጸለይ፣ ሁለተኛው አራቱን ወንጌላት ማንበቡ ነው ማለት ይቀጥልና እሱ ደግሞ በብሥራተ መልአክ የተወለደ ስለሆነ እናቱ ያን ታሪክ ነግራው ነበርና የመላእክት ምስጋና ከአፉ አያወጣም ነበረ። ሙሴን እንደተናገረው እመኒ እንዘትነው ስትተኛ፣ ወመኒ እንዘት ትነሳ ስትነሳ፣ ወመኒ እንዘት ሐውር ስትጓዝ፣ ወመኒ እንዘት ነብር ስትቀመጥ፣ ይትርሳ ተዘክሮተ እግዚአብሔር አምላክ፣ የእግዚአብሔርን ቃል ከመጥራት ዝም አትበል በሚለው አምላካዊ ቃል ሀያ አራት ሰዓት ሞሉ 395 ቀናት እግዚኦ ማሐረነ ክርስቶስ እያለ ወንጌለ ማቴዎስ፣ ወንጌለ ማርቆስ፣ ወንጌለ ሉቃስ፣ ወንጌለ ዮሐንስ እያለ የሚያነብ ታላቅ ጻድቅ ነበረ ይላል። ስለ በጸሎት ጻድቅ ትድን ወይ በጻድቅ ጸሎትም ሀገር ትድን አለች እንጂ አትጠፋም ይላል። ከርና ምስጋና ለመዳን ቀጥሎ ገባሬ ታምራት ምር የሚያደርግ የሚገርም ነገር 15 መቅሰፍታት የተሰጡት ታላቅ ጻድቅ የሚያስጨንቁ አዎ የተሰጡት። ይልቁንም ደግሞ በገድልህ በጸበልህ በእምነት በማይጠንትህ አገር ትቀደሳለች ህዝብ ድናል ተብሎ ቃል ኪዳን የተሰጠው ኮረናን ስናስበው ያን ጊዜ ለካም የማለፋችን ምስጢር ይህ መሆኑን የምናቅበት ታላቅ ታሪክ ነው ማለት ነው። ሌላው ለምሳሌ እስመ አንተ ትባርኮ ለጻድቅ፣ ጻድቁን አንተ ትባርከዋለህ። ኖህን ማን የባረከው? ኦሪት ዘፍጥረት ምዕራፍ ስድስት ቁጥር ዘጠኝ ላይ እኮ ግበር ታቦተ በዘተ ድህን አካሄድክን ከኔ ጋር አድርገሃልና አዎ እነሆ የምድንበት መርከብ ስራ ብሎ ከሞት ያዳነው የባረከው ማን ነው? እግዚአብሔር ጻድቁ ነው። አካሄዱን ከእግዚአብሔር ጋር ስላደረገ። እንደገና ደግሞ ሄኖክ ተከብተ ሄኖክ አልቦ ዛይ መርሃበ ተከብተ ሄኖክ ተሰወረ። ጻድቁ ሄኖክ ሞት አላየውም። እንዲሰወር ያደረገው ማን ነው? እግዚአብሔር ነው። ጻድቅ አዎ ያደረገው ማለት ነው። ሌላው እዚህ ሁለተኛ አንደኛ ሳሙኤል 24 17 ላይ ሳኦል ምንድን ነው ያለው በጻድቁ ላይ እግዚአብሔር በቀባው ላይ እጄን አላስቀምጥም ብሎ ዳዊት የሳኦልን ክብር በጠበቀ ጊዜ አንተ ከኔ ይልቅ ጻድቅ ነህ ው ለምን አንተን እግዚአብሔር ባርኮሃልና እግዚአብሔር በሾመውና እግዚአብሔር በቀባው ላይ እጄን አልሰረዝርም ብለህ የምትገድልበትና የምታሸንፍበት ጊዜ ገጥሞ ሳለ አልፈኛልና አንተ ከኔ ይልቅ ጻድቅ ነህ። አላያችሁ፣ ይህንን ከጣት ጣት እነዚህ ከአምስቱ ጣቶችን ኮከብ እም ኮከብ ይኄይስ ክብሩ ለኮከብ አንዱ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ከአንድ ሰው የአንድ ሰው ክብር ይበልጣል ከአንድ ሰው ክብር የአንድ ሰው ክብር ይበልጣል ከአንድ ሰው ጽድቅ የአንድ ሰው ጽድቅ ይበልጣል ከአንድ ሰው አነጋገር የአንዱ ከአንዱ ሰው እውቀት ያንዱ ከአንዱ ሰው ጸጋ የአንዱ ጸጋ ይበልጣል። ይህን የሚናገረው ማለት ነው። ይቀጥልና የጻድቃፍ ጥበብን ያስተምራል። መዝሙር 37 ቁጥር 30 ላይ የጻድቅ አፍ ጥበብን ያስተምራል። ምንድን ነው እሱ ጥበብ? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያዋ እግዚአብሔርን መፍራት ነው። የጻድቅ አፍ ጥበብን ያስተምራል ማለት ነው፣ ፈሪሃ እግዚአብሔር ማለት ነው። ኑ ደቂቀ የፈሪሃ እግዚአብሔር እመርክሙ እምሃርክሙ እግዚአብሔርን መፍራት አስተምራችኋለሁ ኑ ልጆች እያለ ማለት ነው። ምሳሌ አስር ሰባት ላይ የጻድቅ መታሰቢያ ለበረከት ነው ይላል። አሁን እኛ በአምስት ገብረ መንፈስ ቅዱስ እንደገና ደግሞ በዘጠኝ እስትንፋሰ ክርስቶስ እንደገና በ26 ደግሞ አቡነ ሐብተ ማርያም በ24 ተክለ ሃይማኖት ብለን እንድናከብራቸው ያደረገናል፣ ነው እግዚአብሔር ነው። ለምን የጻድቅ መታሰፊያ ለበረከት ነው። እስመ አንተ ትባርኮ ለጻድቅ ጻድቅን አንተ ትባርካለህ። እኔንም እናንተንም እግዚአብሔር እንዲባርከን እግዚአብሔር ያምላካችን መልካም ፈቃዱ ይሆንልን። ወር በገባ በ26 አቡነ ሐብተ ማርያም ነው። አቡነ ሐብተ ማርያም የጻድቁ ጸሎት በረከት አማላጅነት እንዳይለይን። ይልቁ ደግሞ ቃል ኪዳን ተሰጥቷቸዋል። አዎ ስምህን የጠራ ዝክርህን ያዘከረ መታሰቢያህን ያደረገ በሀያ ስድስት ወር ጊዜ በአንተ ገድልህ በሚነበብበት ጸበልህ በሚታደልበት እምነትህ በሚሰጥበት ገይቶ አምላከ አቡነ ሐብተ ማርያም ብሎ የጸለየውን የለመነውን እምርልሃለሁ ብሎ ቃል ኪዳን የገባ አምላክ እኔንም እናንተን ሞላችንንም በቸርነቱ እንዲምረን መልካም ፈቃድ ይሁንልን። በነገራችን ላይ እግዚአብሔር ይምሩ ከመትሰባ እግዚአብሔር በጻድቁ እግዚአብሔር በጻድቁ እንደተገለጠ ወቁ ይላል። አብርሃም ኃጢአተኞቹን ለማዳን እግዚአብሔርን ለምኖ ነበረ። ጻድቅ ስለጠፋ ሰው በጎ ሰው ስለጠፋ ሰዶምና ገሞራ በእሳት ተቃጠሉ እንጂ፣ አብርሃም ግን ለምኖ ነበረ። በሌላ መልኩ ደግሞ ኖኅ አዎ እነዚያ ሰዎች እንዲድኑ ለምኖ ነበረ። ይልቁንም ደግሞ ለማዳንም ከእግዚአብሔር ጋር ተነጋግሮ ነበር። ሰዎች ግን እስከ ጥግ ድረስ ኃጢአትን እየሰሩ አስቸገሩ። ከታች የሚፈላ ከላይም ደግሞ የሚወርድ የፈላ ውሃ መጣና ያንን ህዝብ አስወገደው፣ እግዚአብሔር ጠራረገው ማለት ነው። አሁን የመኖራችን ምስጢር እግዚአብሔር በቸርነቱ የመጠበቁንና ሰበቃል ኪዳኑ እግዚአብሔር ታማኝ መሆኑን እንጂ እኛ በኖኅ ዘመን ከነበሩ ሰዎች የበለጠ ኃጢአት ስላልሰራን አይደለም። ነገር ግን ከመዳግመ ለምድር እያማሰና ባይህ ምድርን ዳግም በውሃ አላጠፋትም ባለው ቃል ኪዳን እየጠበቀን ነው። እስመ አንተ ትባርኮ ለጻድቅ፣ ጻድቁን አንተ ትባርከዋለህ። ሁላችንንም እግዚአብሔር ይባርከን። የአቡነ ሐብተ ማርያም በረከት በህይወታችን ላይ ይደርብን። ገብረመስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ማታ ዛሬ ረቡዕ ነው። በደብረ ይባል ቅዱስ ያሬድ ቤተክርስቲያን ከ11 ሰዓት ጀምሮ በወንጌል አገልግሎት በተጋበዙ መምህራን እና ዘማሪያን እንገናኛለን። ገብረመስቀል ሚዲያን ከ11 ሰዓት ጀምሮ ተከታተሉ። እግዚአብሔር አምላካችን ይባርከን።